ስታርቱ እንደተከበራችሁ ዩቱብ ቻናል ገሰባቸው ሰላም ይላሉ። ያለ ሰላም እና ዝምታ ይላችሁ። ዛሬ እንግዲህ የማሳያችሁ ኢሞን ላይ ነው። ኢሞን ላይ እንግዲህ አንድ ኢሞን ማለት ነው። አንድ ኢሞን ላይ ሁለት ስልክ ለማፍተ በሁለት ስልክ ለመክፈት ነው ዛሬ የማሳያችሁ። በቻናል አዲስ የሆናችሁ ይሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባር የሆናችሁ ደግሞ ላይክ አድርጉ የትቤን አበረታት ሚና ለወደች እና አዲስ የሆናችሁ እንግዲህ ተመልከቱ ምክንያቱም ይጠቅማችኋል እናንተ ብዙ ነገሮችን አሳያችኋለሁ በኢሞ ላይ አሁን መጀመሪያ ማሳያችሁ ለማሰርም አሳያችኋለሁ ግን አሁን ማሳያችሁ በአንድ ኢሞ ላይ ሁለት ሁለት እንትን ማለት ነው ሁለት ባንድ የሞላ በሁለት ስልክ ለመክፈት አሁን እንደምታዩት እዚህ ጋር ያ ቁጥር ይሄኔ እንትን እያልን ነው ምሷሊህ ይላል የታችኛው ደግሞ ምሷሊህ ሁለቱም ምሷሊህ ምሷሊህ ነው የሚለው ግን ቁጥሩ ይላያል የዚህኛው ሰላሳ ሰላት ነው ስታውት ወደዚህኛው ሲመጣ እንግዲህ ይሄን ይመስላል ማለት ነው። እንደዚህ አድርጋችሁ መክፈት ትችላላችሁ ማለት ነው። በነገራችን ላይ እንደዚህ አድርጋችሁ መክፈት ትችላላችሁ። ከዛ ሲቀጥል ማለት ነው። እንደገና ማሳያችሁ

እሺ ከዛ ትገባላችሁ፣ እዚች ጋር ትገባላችሁ። አሁን አንድ ሰው አስሬያለሁ ማለት ነው። ለዚህ አሁንም መልሳችሁ አለ ያ ሌላ ሰው ልጨምሩ ከፈለጋችሁ አዲም የምትለውን እዚችን ትናኳታላችሁ። ከዛ የምትፈልጉትን ሰው እንደዚህ መርጣችሁ ካስሩታላችሁ ማለት ነው። እና ለዚህ ይመስላል ሌላ ደግሞ

ያው ማስረብ ሰው ስለላለ ነው። እዚህ ጋር አሁን ሃዩ ኤኔ ዋ ይላል። እሺ አሁንም ይሄንን ማሰር ትችላለህ፣ ምክንያቱም ስለማልፈልገው ማለት ነው። እንደምታዩት ይሄን አራት ሰው አስር ያለው ማለት ነው። እሺ ሲቀጥል ደግሞ ወደ ለመቆለፍ ኢሟችሁን ማንም እንዳያይባችሁ ከፈለጋችሁ ለመቆለፍ እዚህ ጋር ትገቡና ከዚህ ይህን ትመቱታላችሁ ከዚያ እዚህ ትጥሩ ቁጥር ያመጣላቸው የምትፈልጉትን ቁጥር እጥፋችሁ ኢሞናችሁን ማሰር ትችላላችሁ ማለት ነው። ለዚህ እንዲያርጋችሁ ማሰር ትችላላችሁ። የሆነ ማሰር ስለማልፈልግ ወኔን ገብት የሚያየው የለም። ሲቀጥን ደግሞ ሌላ ምን ለመክራችሁ ይፈልጋለሁ። ስልካችሁ መጠረፍና ለመጠረፉን ለማያት ተፈለጋችሁ ደግሞ በዚህ ጋር ትገባላችሁ። ምሳሌ አሁን እዚህ ስልክ ቁጥራችሁ የእናንተ ስልካችሁ ምን እንደሆነ እዚህ ያሳያል። ሁለት ተሆነ ይሄ ይቺ መጥፋት አለባችሁ። እቺ እንደዚህ ኦፉን ተሆነች እንደዚህ ከሆነ ይጠርፉባችኋል። ግን ይቺ መጥፋት አለባት። ይችን እንደዚህ አድርጋችሁ መጥፋት አለባቸው። ስለዚህ የራሳችሁ ብቻ ነው፣ ሌላ የከፈተበት ሰው የለም ማለት ነው። ሁለት ሆኖ እንደዚህ ልክች ሞባይል የምትመስለው ማለት ነው። ሞባይል የምትመስለው ሁለት ተሆነ እንደተጠለፈባቸው ማያቸ ያልሆኑ ማለት ነው። ሌላም ሲቀጥ ደግሞ ምንድነው ላሳያችሁ የፈለኩት፣ ብሎክ ብሎክ ለማድረግ እዚህ ጋር ትገባላችሁ። እኔ አሁን የቦለኩት ሰውዬ የቦለኳቸው አሉ ምሳሌ ቡሎክ እንኳን ሚጠፋ እሱ የለም። ምሳሌ በቃ ቡሎክ ሚጠፋ የለም። ልቶ እንደገና ደግሞ መስታወቂያ የመጣት አስቸገራችሁ። ደግሞ ይችን ትመቷት አላቸው። ይችን ትመቷትና መስታወቂያ ቢመታ ይሄና እንዲህ ኦፍ ተሆነ፣ ይሄ ሁሉ ኦፍ ኦፍ ከሆነ ማጥፋት ማብራት አሁን ይሄንን እንትን አልኩት ማለት ግን፣ አሁን ተመልሼ ኢላ ማጥፋት አለብኝ፣ ምክንያቱም ማስታወቂያ ስለሚመጣብኝ አልፈለግም። ምን ማድረግ አለብኝ? ማጥፋት አለብኝ። አሁን መልሼ ወይን እዛ ነው የሚገባው። ስለዚህ አንቺን ማጥፋት አለብን። ቪዲዮ ያኔ እየገባ ያስቸግራናል ማለት ነው። ስለዚህ ጠፋ። አሁን ቀጥታ ወሰደን ማለት ነው። እግ ይሄኔ በስላል እያል ማሰሪያውን ብቻ ነግራችኋለሁ። አሁንም በድጋሚ ይህችን ትመቷታላችሁ። ከዛ ይህችን ታደርጋላችሁ። ሰብ እንደዚህ አድም ይህችን ነው የምትመቱት። ከዛ የፈለጋችሁትን እየመረጣችሁ ማሰር ትችላላችሁ ዶችዬ እ ይሄን አሁን ያላቀው ለአርጌ አምስት ሰው ሌላ መጨመር ከፈለጋችሁ ይሄን ነው ጠረት እየሳባችሁ እየመረጣችሁ ማሰር ትችላላችሁ ማለት ነው። ይሄን ይመስላሉ ዶችዬ እያሰራችሁ እሺ። ያኔ ብዙ ሰው አስርኩ ማለት ነው በቃ። እና አሁን ስንት ሰው አስርኩ? 1 2 3 4 5 6 7 8 9 10 11 12። ሰብስክራይብ ማድረጋችሁ አትርሱ፣ ላይክ ማድረጋችሁ አትርሱ። አበረታቱላችኋለሁኝ። ሲቀጥል እንግዲህ ብዙ ነገሮች ይህችን በተለይ ይህችን አፕሌሽን መጠቀም ለምትችሉም ብር እየቆጥራል ማለት ነው እና በቀጣው ቪዲዮ ላይ እንደት እንደት እንደሚሰራ እና እንደት እንደሚከፈት ላሳያችሁ እችላለሁ። እንሻላህ ያው ብዙ ነገር እንደምታወጥ እዚህ ጋር ላይ እየቆጠረ ነው ብር ማለት ነው። ስለዚህ ብዙ ነገሮች ይጣውማል ብዬ ተስፋ አደርጋለሁ። ብር አለው እና በቀጣው አሳያችኋለሁ፣ እሰራላችኋለሁ። እንሻላህ ቲክቶክ እስከ ዛሬ የለኝ ነበረ ቲክቶክ ዛሬ አውርጃለሁ ይህን እንትን በይ ብሎኝ እያልኩ ነበረ እሺ ትክክለኛ ይሰጣል ወይ እያልኩ እየፈተንኩ ነው በቲክቶክ ሸላድጌት ዝቲ ላይ ለዛ ነው ያወረርኩት ለዚህ እሺ እንመለስ ምን ምን ይሰጠናል አሊ ቆንጆ ቆንጆ ለብሳለሁ። የቦልጭ ማጥፊያ ረጅም ላን ማስሪያ ጉዲ ጉድ! ማይመጣ ነገር የለም።

ልብስንም መምረጥ በነገራችን ላይ ይቻ አታምርም

በቃ ሁሉ ነገር ሞልቷል። በፀሐይ ጨረር የሚሰራ ቦግ ቦግ ነው አይነት ብዙ ነገር አለ። አጃይ ሁሉ ነገር የምትፈልጉት ብዙ ነገሮች አሉ። ቤተ ቤት ቤተ ቤት አይ አይ አይ አይ አይ አይ እንደው ይቺ በደንብ ታምራለች። በነገራችን ላይ እንግዲህ ያው ሁላችንም የበሽታችን እንደበሽታ ነው ሰዎች። አዎ፣ በነገራችን ላይ ቻይና ቻይና ቻይና የማያመጣ ጉዳይ የለም። የምትፈልጉ ካላችሁ ጠርብላችኋል፣ አይዟችሁ፣ እንዳታስቡ። ብዙ እዚህ ምረጡና ኮሚንት ላይ ወይም ደግሞ ሰውራቸው በዋስታፕ አስቀምጡልኝ። ማን ነው ኮሚንት ላይ ቀርመኔ ጣፉልኝና ሰውራውን ተንብላቸው በዋስታፕ ስልክ ቁጥር አስቀምጥላቸዋለሁ። ከዛ የምትፈልጉትን መጥለብ ይቻላል። ምክንያቱም የህጋዊ ስለሆንኩኝ መጥለብ ይችላለሁ። አለሁበት ድረስ ማስመጣት ይችላለሁ። ተመልከተ ተመልከቱ፣ የፀሐይ ጨረር አሁን። ወይ ቤት ወግ ወግ ምንም በፀሐይ ጨረር የሚሰራ ማለት ነው። ዋው ተመልከቱ፣ ማሻአላ ጉድ እኮ ነው የማይመጣ የለም። በቃ እኔ አምታኛ ብሮ ደህና ዘሩልኝ መልካም አዳር ብያለሁ።